ዛሬ እንግዲህ ተመልሰን መተናል፣ ከቅመሟ ሄሉ ጋር እንዴት ነሽ አለ። እንዴት ናችሁ? ቤተሰብ ሰላም ናችሁ? ሁሉ ሰላም ነው። እንዴት ናችሁ? አልወፈረችም? አዲስ አበባ ከገባች በኋላ ጸጉሯም አድጓል፣ ምናምን አምሮባታል። በጣም ላይ ማለባት። በዚህ አጋጣሚ የአዲስ አበባ አየር ተስማምቷታል። ሰው ዌልካም ብለናል። አመሰግናለሁ። የፕራንክ ንግስት ተስማምበታለሽ ይላሉ። አመሰግናለሁ ይህን ስም ስለሰጣችሁ የግሌ ስላደረጋችሁ። ሰው እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ዛሬ እንግዲህ ከሄሉ ጋር ተመልሰን መጥተናል። ከሄሉ ጋር ስንመጣ እንግዲህ አይምሯችሁ ውስጥ የሚመጣ ይሁን አንዳንድ እንትኖች አሉ። ሰው ውብዬን ፕራንክ ልናደርግ እንደሆነ ገምታችኋል። ገምታችሁ ትክክል ነው። ቤተሰብ እንግዲህ ውብዬን እናሳብዳለን እናሳብዳታለን የእውነት አንድ ላይ ደግሞ ስንሆን አሪፍ ነው ብዬ አስባለሁ። ምን እንደሆነ አብሮ ቢያዩ ይሻላል። አብራችሁ ብታዪው ይሻላል። አሁን እንንገራቸው። አሳዝናኝበትንክለ የቀረች ነው። አትንገራቸው። ለምን በይ። ምን እንደሆነ እዛው ላይ ቢያዩ ይሻላል። ያስ ምንም አልንገራቸውም። ምነው ሳንነግራቸው መፍራትማ በጣም ፈርቻለሁ። አሁን ነፍሰ ጡርም ስለሆነች እንዳትደነግጥብኝ ምናምን ፈርቻለሁ። ቢሆንም ግን ዛሬ እንግዲህ በጣም ከባድ አይዲያ ነው። ውብዬ ምን ይሰማት ይሆን የሚለውን እንግዲህ እናያለን። ሀሳቡን እስቲ ንገሪያቸው። ሀሳቡ ጋይስ፣ አንድ ላይ ብታዩት የተሻለ ይሆናል ብዬ አስባለሁ። እንግዲህ ትንሽ ምን እንደምትሆን ማለት፣ በዛውም እኮ አንተ የእሷን የፍቅር እንትን ታየዋለህ ብዬ አስባለሁ። በዛውም አጋጣሚ እና አይደለ? አዎ ማስቀናት ነገር ነው። ኧረ ተው ናዬ፣ እስኪ ተው ተው ተው። በጉዞ ና ደግሞ ማስቀናቱ ከባድ እኮ። እሺ ቀለል ያለ ነው ቤተሰብ እና ለሳ ቀለል ያለ ለእኔ በጣም ከባድ ነው ቤተሰብ አይ፣ ቤት ውስጥ ስለሆነ ያው ችግር የለውም ቢያንስ ውጭ ላይ ቢሆን ከባድ ነው ትላለህ። ቤት ውስጥ ስለሆነ ስደነግጥ ወዲያ እንነግራለን፣ ችግር የለውም። እኔ ወዲያን ነግራ ትንሽ መቆየት አለብን እና ቤተሰብ ብቻ የትም ሰት ሄዱ አብራችሁን ተከታተሉ። የትም ሰት ሄዱ አብራችሁን ተከታተሉ። ዘና ፈታ ትላላችሁ። ምችት ድልት ይበላችሁ። ባላችሁበት ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ አብራችሁን ቆዩ። ያችን አካሄድ እንሄድ አስታወሸ በጎን እንዲያየ ላስገባት ታስታወሻለች። ምንድን ነው እንደዛ ሚያደርገው ላስገባት። እንዲያውም ማንያም ሰው ይመቸው። ለማንኛውም አሁን ምችት ድለት ይበላችሁ። ተመልሰን መተና ሰው ያለነው አዲስ አበባ እነ ናሂ ቤት ዛሬ ውብዬን ፕራንክ ልናደርጋት እንግዲህ ወጣ ብላለች ሰው ስትመለስ፣ በከባዱ እናገኛታለን። ላይክ ሼር ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ፈጣሪ ሀገራችን ሰላም ያድርግልን። ሴት አፕ አስተካክለን እንመጣለን። እሺ፣ ውድ ቤተሰቦቻችን እንግዲህ አዘጋጅተን መተናን መጠናል። እንግዲህ ዛሬ ያበደ ነው፣ ያበደ ነው። ፈታ ዘና በልልን። እንግዲህ ውብዬ ትቀና ይሆን እንግዲህ ወደ ሀሳቡ አልገባንም፣ ግን በቃ በጣም ከባድ ነው፣ የሚያስቀናት አይነት ነው። ሰው ስ ምን ይሰማት ይሆን የሚለውን ታያላችሁ። እኛም እናንተን ፈታ እናደርጋችኋለን። ው ቤተሰብ እንግዲህ አብራችሁን ቆዩ። ዘና ፈታ እንደምትሉ ተስፋ እናደርጋለን። እንጠብቃት ሰብስክራይብ አድርጉ፣ ተመልሰናል። ሁላችሁም ላይክሽር ሼር አድርጎ እንግዲህ ብለን እንጠብቃታለን። አንቺ ስልክ ትይዣለሽ አይደለ? እሺ ቤተሰብ እንትን ውስጥ ነው ያስቀመጥነው ካሜራውን። የምግብ መመገቢያ ጠረጴዛ ውስጥ ነው። ምን ስለ ሴቶች ችግር ቤት ውስጥ እ ም ብቻ ለሌላ ሰው ጣብሽኝ ማለት ነው። የዚች ፎቶ አየ ምናምን ብቻ የዛሬው ቤተሰብ በጣም የሚገርም ነው። መድረስማ ደርሳለች።

የነዛሬ ዛሬ አይደል፣ ነገር ያሳየች ነው። በጣም ቤት መቀመጥ ስለአበዛ እኔ ምን ሆኖ ነው እያልኩ፣ በጣም ቤት መቀመጥ ያበዛልና፣ ወንድ ደሞ ወጣ ሲል ነው ያምርበት። በጣም በቃ ደስ አለኝ።

ለምሪናትቻ ጥልፍ እንዳማረባት ሲጀመር፣ እኔ እኮ ብዬ ሁሌ ነው የሚገርመኝ። ስንት ሰዎች አሉ ወጣ ብሎ ወይ ምናምን አየት አየት አድርገህ፣ ብዙ ሴቶች አሉ። እኔ ማገናኘት እችላለሁ። አንተ አንተ ነው የማስፈልገው አቋማቸው ምን በጣም ቆንጆ ቆንጆ ሴቶች አሉ። ባይ ዘቁ ቀን ቀን ጊዜ እያሳለፍኩኝ ማታ ማታ ቤት ገብተ ደስ ይለኛል። ቢሆንስ ሰው ቢሆንስ ስ አንዳንዴ ፈታ ብሎ መምጣት አለበት እንዴ! እየተጎዳ ዛሬ እየነገረኝ እኮ ነው። ወጥቶ አይቶ እንደማያ ገርቦት አለው። ሴቶችን ሳሳይ ጓደኞቼ ነው የምር። እነዚህ ጓደኞች ናቸው። እስካሁን እንዴት አታሳይኝም? ቆይ አንተ ና ማየት እኮ ስትፈልግ ነው። ከቤት መች መውጣት ትፈልጋለ? አንተ ቤት ነው ሀያ አራት ሰዓት የምትቀመጠው። ስንት ሴቶች አሉ፣ ስንት አማላይ ሴቶች አሉ። እኔ አሳያሃለሁ። እንደ አዲስ አበባ ላይ ቁጭ ብሎ ጊዜ ሄዱ እስከ ዛሬ አዲስ አበባ ማየት ካለበት ረ ጊዜ እናሳልፍ፣ ምን አለበት አንድ ላይ ኦ ማይ ጋድ! ምን እው ደግሞ? አይ፣ አንተም ቢያዩ ያብዳሉ፣ ያብዳሉ። ከአንዳንድ ነው የሚያብዱት ሴቶች አቋምህ ምናምን ነው። ኧረ ውብዬችን ብታይ የምር አንቺ እራሱ ትደነግጫለሽ። አንቺ እራሱ ብታያት ትደነግጫለሽ። አዎ ምንም ችግር የለውም። ከእኔ ጋር ነሽ። ቀን ቀን ከእነሱ ጋር ከእዛ ማታ ማታ ቤት እመጣለሁ። ሰው አሪፍ ጊዜ ቀን ቀን ሴቶችን ማግኘት አለበት ቆይነት ላይ ሳይሌ እሺ፣ ምን አንተ በጣም ሰውነቷ ያምራል፣ ጸጉሯ ያምራል። በቃ ደግሞ ብዙ ሁሉም ሰው ይመሰከረላት

ደሞ ነገራት አድቫይዝ ነው እንደማን ላትመለሱ ላይ ይችላል። ምክንያቱም ካበሻ አሳውቅሻለሁ እንዴ አንዳንዴ ወጣ ወጣ ብሎ ዘና ይበል ወይ ከኛ ጋር እንደ ሄደሽ ምናምን ችግር አለብሽ አንቺ ከኔ ጋር

ባለትዳር ወንድ ግን ይዘሽ ወጣሽ ሌላ ሴት ላሳይ ማለት ምን ማለት ነው? ብዬሽ በእትነትና በወንድምና ነው? ዝም በለ የጠየኩት እሷ ነው። እሱን ማለት ነው ጓደኞቼን አሳየው እሺ ከዛ ወደዳቸው። እሺ እነሱም ደግሞ ፎቶ ላኩላቸው ምናምን እሺ በጣም ወደድ ነው ይዘሽ ነይ አሉ

ነው የሚሄደው እኔ አንቺ ሻኛ ባየ አንቺ ነሽ መድኃኒቴ የፍቅሬ ሐኪሜ የልጆቼ እናቴ የልጆቼ ነ በፍቅርሽ ጠባር ገሽ መንገድ ላይ ጣልሽኝ። አንቺን ፕራንክ ላረግ ስል በንዴት አበልሺ። በጋራ ያተረጋጊ በስትናደጅ እንዴት አባቱን የሚያምርብን ያለው ማን ነበረ? ቤዛ ቤዛ፣ በከባዱ ነው። ዛሬ ተገኘችው በከባዱ የእውነት ቢሆን ምን ልትሆን ነው?

እሱምሄዳል ሌላ ቦታ ጨርቄን ነው የምጥልውአይደለምዎአታ ቤተሰብ ተገኝታለች ተገኝታለች። ግን እንደዚህ የምታረጉ እህቶች እረፉ። ከሚስቶች ለሌላ ሴት የምትሰጡ እህቶች እረፉ። ይሄ እንግዲህ ማስተማሪያ ይሆናል ብለን እናስባለን። ዛሬ ውብዬን አግኝተናታል፣ ተገኝታለች። ወይኔ ውብዬ እኮ ኮበጅ ስትናደድ እኮ እፈራለሁ። እሺ እሺ ብዬ ከፊቷ እየሸሸ ልከጠቅጠሽ ነበር እና ትዕግስተኛ ናት። እኔ ብሆን ጎራዴ ነው ብታመጣ ምንም ችግር አለው? ውብዬ ግን ምን ይመስልሻል? ወስዳ ምናምን ብታጣብስ ምን ምን ታረጋለህ? ምን ነብሰ ጡር ቤት ስትመጣ ውሃ ምናምን ሰው ይዘጋጃል፣ እናንተ እሳት ሰት ነዛሬ ያቀረብ ስለሴት ከባድ ነው። እግዚአብሔር በጣችን፣ እንግዲህ በከባዱ ነው ያገኘናት። መብራት ሄዶ ነው ሰው ተገኝታለች። እንግዲህ በጥሩ ሰዓት ነው መብራቱ ሄደው። መብራቱ ራሱ ተንኮሉ አሁን ከጨረሱ በኋላ መጀመሪያ አያጠፋም ነበር። ሰው ተገኝታለች። ቤተሰብ እንደወደዳችሁ ተስፋ እናደርጋለን። ከሄሉ ከቅመሟ ጋር እንግዲህ አሪፍ አሪፍ ቪዲዮችን ይዘን እንመጣለን። ቤተሰብ ግን ይህንን ሀሳብ ትደግፉታላችሁ? ይሄ ጥሩ ነው። ነፍሰ ጡር ከውጭ ስትመጣ ለእሱ ስራ ሰተነው ነው። በዚህ አጋጣሚ ጓዳ ልብሱ እንዲያጥም አድርገን በአረፋው መጣ ሰላም በላቸው የሰዎቻችን። ለማንኛውም ይህን ቪዲዮ እንደወደዳችሁ ተስፋ እናደርጋለን። በቀጣይ ቪዲዮ ተመለሰን።